ሰላም እንዴት ናችሁ? ውድ ቤተሰቦች ደህና ናችሁ? ያው ይህን ሰሞን እየተፈጠረ ያለውን ነገር ታውቃላችሁ። እነ ቃል እኔን መተው እያበረታቱ ነበረ። ድንገት መንገድ ላይ ነበረ መጣ ቃል ጫሟን እየተጠረገች ይዛን ነበረ ያወቋትኝ እና ድንገት ባለፈው ኔ ሊጠይቁኝ መታው ትንሽ ግርግር ተፈጥሮ ነበረ እኔ ጫማውን እያጸዳ ሁለት ከነበረው ልጅ ጋር ትንሽ ከነሱ ጋር ጸብ ተፈጥሮ ነበረና አሁን ባለው ነገር ልጁ ምን እንደሚፈልግ ምናምን ነገር ሁሉንም ነገር ነግሮኝ፣ በጣም ፍርቻ አለው። በጣም እያስፈራራኝ ነው ምናምን ነገርና ስራዬን እንኳን በቅጡ መስራት አልቻልኩም። ከምሰራበት ቢያንስ የሆነ ቦታ አግኝቻለሁ እየሰራው ነው ብዬ ካልኩበት ቦታ ለቅቄ አሁን ሌላ ቦታ እንድየዞርኩ ነው እየሰራ ያለሁትኝ። ልጁ ምንም ሊያሰራኝ አልቻለም። በጣም እያስፈራራኝ ነው ምናምንና በቃ ለላይፌ በጣም ሰጋውኝ። ምን ማድረግ እንዳለብኝ አላቅም። እና እስኪ ለእህቷ ልደውልላትኝና እሷ የምትለኝ ነገር ካለ ከነገረችኝ አላቅም። እንጂ እኔ በጣም ነው እንትን ያልኩትኝ የፈራሁትኝ። ማለት በዲጂታል ንገሪያት ብዬሽ ነበር አይደል? ዲጂታል ልጅ ልጅ እኔ እኮ አላቃቸውም። ነግሬ ያለው አይደለም እንዴ ስንታይ ነው ንገሪያት ያልኩሽ። ነግር ያለው አይደለም አላቃትም። ቢያለው እኮ እኔ እኮ ከነሱ ጋር እንትን የለኝም። የነሱ ዩቲዩበሮች ናቸው እንዳወቃቸው። እኔ ዩቲዩብ ሰራለሁ፣ ግን ይህን ያህል እንትን የለኝም። ምን አድርጊ ነው ምትለው? ታውን እሱን ማውነት እንተው። አሁን ልጅቱን ነው ነው አሁን ልጅቷን ካላመጣሻት ማለት ነው መስራት እዚህ መስራት ቀርቶ ማለት ነው አትኖሪም። ልክ ዝም ብለሽ ማታ አሁንም ተለቀለሽ እና ይሄንም ትበቂያለሽ። አላዛ እንዲህ ነው የምሰቅልሽ። ምንድን ነው የሚለሽ? ሙና አሁን ዝም በሽ ታመጫታለሽ።

ምንድና ነው ችግር? እኮ ተፋታኝ እሷን አጓራት እሷን ተፋታኝ። በቃ እንዲፋታሽ ከፈለግሽ ይኸውልሽ፣ አሁን አትደምጭኝ። እንዲፋታሽ ከፈለግሽ ልጅቷን ነው ነው

ከመሰራበት ቦታ አፈናቅ ለው ልጅ እዚህ አመጣኝ። እኔ ቦታ የለኝም፣ በስትክክል ትክክል ቦታ አሁን እዚህ መጥቼ ራሱ ምንም ሊፈታኝ አይችልም። ልጅቷ ነው እንጃ፣ ልጅቷ ነው እንጃ ነው የሚለኝ። እኔ ማንኛውም እንደሆነች ትራሱ አላቀም እንዴ እኔ ምንም እንተን ግንኙነት ይለኝም ይስልኩ ራሱ ካንቺ ተቀበልኩት እንዳጋጣሚ ሆኖ ነው ምንም ግንኙነት የለኝም ይልኩት ነው ምን አርግ እንደሚለኝ አላቅም። በቃ እኔ ምንም ልሰራ አልቻልኩም። በቃ በሰራሁበት ሁሉ በቃ ሰርቼ ልለወጥ ባልኩኝ እግዚአብሔርን በቃ ምንም በቃ እንትን እኮ ነው ያጣሁት። ይሄን ስራ ተይው፣ እገልሻለሁ ችን ልጅ ማታመቻት ከሆነ ዝም ብሎ ነው በቃ የሚለኝ። እኔ ምን አባቴ ላድርግ እንደ

አስቀይመሽ? እኔ ከመቼ ወዲህ ነው ሰውን ማስቀይም? እና ታዲያ ልጅቷ እስከሚወርድ ድረስ ነው። እና እኔ ምን አረጋታለሁ? ያው እንደምታዩ የባለፈው ልጅ ነው

ምን ይመስራታል ያለፈው ታየ መጣን ሲጨቀጭቃት ነው የሚለኝ። እኔ ማንን አላውቅም። በቃ ነው የሚለው። ምን እንዳደረቁትኝ አላውቅም። ከዚህ በፊት ያቀኝሁን ምንም አውቀው ነገር እኔ በቃ በጣም እያስጨነቀኝ ነው ያለው ምን ግን አንቺ ምንም አይመስልሽ፣ እኔ ወደ አይክፋሽ አለ እኮ ምን ፈልጉ እንደሆነ አላውቅም። አምጫት ነው የሚለኝ። እኔ ምን እንደፈለገ ራሱን ይበቅጥ እንኳን አላውቅም። ያማል ለሱ ድንግላታሽ ታራ ያማ ሆን እኔ አላውቅም። ምን የአእምሮ በሽተኛ ይሁን ጤነኛ ሰው ይሁን የሚያቂት ሰው ይሁን የተከታተላት ወይ እንዳሰራ ይሁን እኔ አላውቅም። እኔ ያለ ሊገባኝ አልቻለም። አምጫት ንገረኝ፣ አንቺ አያገባሽም ማለት ነው። ኦ ምንጀራ ሆኖ ደመቹ ምንጀራ ሴት ልጅ እኮ ሁሉ ቦታ ሰርታ መብራት አለባት እንዴ? እንዴ እየተተናከሉ ሁሉ ጊዜ ስራ እንዳይሰሩ ይደረጋል እንዴ? ለኔ ሄድ፣ በቃ ምንም ነገሩን በቃ መፍታት ነው ያለብን እንጂ ሁሉ መዘዝ በቃ እንትን ማለት አልፈልግም። እኔ በቃ መስራት ብቻ ነው የምፈልገው። በቃ እኔ ልጁ እንዲፋታኝ ነው በቃ። እኔ በቃ ለህይወቴ ራሱ እየሰጋሁ ነው የመጣ። እንዴት እንደሚያረጋኝ ምን ያደርሽኝ፣ ምን በጣም ነው ያዘንኩት። በጣም ነው ያዘንኩት። ይሄ እውነት እውነት፣ እንደዚህ አይነት ጉልበተኛ ለእሱም ጉልበተኛ ያዝለታል። እውነት እኔ በጣም ነው ያዘንኩት። ስለዚህ አትጨናነቂ በቃ። ለማንኛውም እስኪ በሂደት አድራሻውን ለማግኘት ሞክሪ አረሽት እንደሆነ አረጋግጭና፣ እኔ ምን ብዬ አረጋግጣለሁ? በስትክክል እንኳን ያውራ። ምን ነካሽ? እዚህ እንዴት ታውቃለች? የት ብላ ገባሽ? ምን ምን ምን አለኝ ነው ምን መቀይሮ አለኝ እንጂ ኮኒ ሌላ የሚቀይረው ነገር ቢኖር እኮ ትቼ በይርኩ ነበር። ምን ይሻላል እኔ እሱ ለምን እንደዚህ ሌላ ሁሉም እኮ አይደለም፣ ለምን እሱ እንደዚህ ሊሆንብኝ እንደቻለ ነው። በቃ ሁሉም እኮ እንደዛ ነው እያልኩኝ አይደለም። እሱ ግን ታለጊያ በቃ ምን አርጌው እንደሆነ አላውቅም። በቃ ባለፈው እንደዛ አልከፍልሽም ብሎ ሄደ አይደለም? ድጋሚ ደግሞ አሁን መቶ አምጫት እንትናን ካላምጣሽ እንትናን ካላምጣሽ ይለኛል። ይሄ ምንም አይደለም፣ አልየም ትስራች

እና እንመክ ተመካክረን ብናወራ አይቻልም። አሁን ዛሬ ምን ምን እንወስናለን? አንተ ሰጥተህ በቃ አይዞሽ ነው የኔ ቆንጆ፣ አይክፋሽሽ ማርዬ፣ የሰው ሊፈተናው ብዙ ነው።

በተፈጠረው ነገር በጣም ይቅርታ እየጠየቀን፣ ሰላም ሁኑልኝ፣ ቻው ነው ማለት በቃ። ሌላ ትንሽ ደንግጫለሁ። አንቺ እንኳን የመጣሽው በሰላሙ ሀገር ነው። እንደዚህ አንቆ ሊገላስ ሲል ነው እኔ የደረስኩት። እኛ እንግዲህ በመጣ ነው። እኛ ደግሞ ለማበረታታት ልጅቷ ጋር ለምንትን ነው እንጂ ለክፋት ለተንኮል አይደለም። በጣም ከሚባለው በላይ በቃ እስከ ሪኳስት ንገታችሁ ሳለ፣ አይ ደንግጫለሁ። እኔ ማውራት ሁሉ አቅቶኛል። ያደረገውን ድርጊት ብታይ በጣም እናዝናለን። በጣም ነው ያዘንኩት። ስለዚህ ከዚህ በኋላ ነገሮችን ሁሉ እንግዲህ ቀስ ብለን እንፈታቸዋለን፣ እናሳያቸዋለን ማለት ነው። ስማሙ ለፈስ ቅዱስ እንግዲህ ሁሉም ሰው በፈተና ውስጥ ነው የሚዋጣው። ግን እቺ ደግሞ ስራ ብላ ስለወጣች ልትበረታታ ልትመሰገን እጅግና ልትባል ይገባል እንጂ እንዲህ አናት አናት አመኮርኩም በጣም ነው ወር ነው እና ምስማም ማውራ ማስተ ነገር እኔ እኮ እንስቃለን፣ እንጫወታለን፣ ልፎ እንላለን ብዬ ነበር የመጣሁት። ቃልቤን ገፈፋችሁት። እስከ እኔ ምስማም እና የቃል ቤተሰቦች ሰብስክራይብ ቼ፣ ላይክ እያረጋችሁ አበረታቱን። እንወዳችኋለን። ሳቃችንም ጠፍቷል ዛሬ። ሰላም ሁኑልን።